ከሁለተኛ ሚስት ጋር ስትሄድ ለመጀመሪያው ሚስት ብዙ ሴቶችን ዋሽተ ነው፣ ጓደኛ ጋር ነኝ፣ ሌላ ሀገር ለስራ ሄጀ ነው። ብዙ ሴቶችን ተዋሻለህ፣ የሚስትንም እምነት አተ አላህንም ታስቆጣለህ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ ውድና የተከበራችሁ የሰሞች ኢትዮ ቻናል ተከታታይ ቤተሰቦች ወደ ሀገሮች ልጆች ከሀገር ውስጥም ከሀገር ውጭም የምትገኙ ወደ ኢትዮጵያውያኖች ሁላችሁንም ሰላም ሰላም ብያለው። በያላችሁበት ሀገርና ቦታ የአላሁ ሱብሃነ ወተዓላ ሰላም እዝነት፣ ጥበቃ ራህመቱ አይለያችሁ እያልኩኝ ልባዊ ምኞቴ ነው። ዛሬ ላይ የአላሁ ሱብሃነ ወተዓላ ፈቃድ ሆኖ ተገናኝተናል። እንግዲህ ዛሬ ላይ ስንገናኝ በጣም ደስ እያለኝ ነው። እጅግ ደስ የሚልና አሪፍ ጊዜያቶችን እንደምናሳልፍ ተስፋ አደርጋለሁ። እጅግ ወሳኝ ነጥቦችን እየመጥቻለሁ። ዛሬ ላይ በተለይ ወንዶችን የሚመለከት ለወንዶች በጣም አስፈላጊ የሆነ ትምህርት ነው። ሆኖም ግን ለወንዶች ሞር አስፈላጊ ቢሆኑም ሴቶችም ሊጠቀሙበት የሚችሉት ትምህርት ነው ማለት ነው እና እንግዲህ ወንዶች ሁለተኛ ሚስት ከመጀመሪያዋ ደብቀው በሚያገቡበት ሰዓት የሚያስከትለው ችግር አለ ማለት ነው። እና ያ ችግር ምን አይነት ነው የሚለውን ነገር ዛሬ ለእናንተ ሸል አደርጋችሁ ሶስት ነጥቦችን እየመጥቻለውኝ እንሻላ እንደምትጠቀሙበትም አልጠራጠርም። እንዳላ ፍቃድ ቪዲዮውን እስከ መጨረሻው ፍጻሜ ድረስ ተከታተሉ ስል በአክብሮት እጠይቃለሁ። እንሻ እንሻላ እና ወንድሜ ሁለተኛ ሚስት ከመጀመሪያው ደብቆ ማግባት ከሚያመጡብህ ችግሮች መካከል ብዙዎቻችን ከምናቃቸው በላይ የማናቃቸው ነገራቶች አሉ። እና ይህ ችግር ምንድን ነው የሚለውን ስናይ አንደኛ መልካም እንግዲህ አንደኛው ለሀቅና ለፍትህ መቆም አለመቻል ይፈጠራል ማለት ነው። እና ይህ የሽሪያ ጥሰት ይከሰታል ማለት ነው። ቁርአን እና ከአንዲት በላይ ለማግባት ፍትሐዊነትን ቅድመ ሁኔታ አድርጓል። ቁርአን ማለት ነው። ከአንዲት በላይ ለማግባት ፍትሐዊነትን ቅድመ ሁኔታ አድርጓል። ደብቆ ማግባት ፍትሐዊ ለመሆን እድልን ያሳጣል ማለት ነው። ለምሳሌ ለሁለቱም እኩል ጊዜን፣ እኩል እንክብካቤን፣ እኩል ፍቅርን መስጠት ይሳነዋል። ይህም ደግሞ የቁርአን ትእዛዝ መጣስ ነው ማለት ነው። ማለትም ለምሳሌ ደብቆ በሚያገባበት ሰዓት የመጀመሪያዪቱ ሚስቱ አገር ያወቃት ይፋ ናት። የሁለተኛዪቱ ሚስቱ ግን ከዚችኛዪቱ ሚስቱ ደብቆ ነው የሚሄደው። ምናልባትም ታየኋል ታየውኝ ብሎ ይህ

እና አስቸጋሪ ነው ማለት ነው። ሁለተኛው የመጀመሪያዋን ሚስት መብት መጋፋት ወይም ደግሞ በደል ማለት ነው። ማለትም ትዳር በስምምነት በመከባበር ላይ የተመሰረተ ነው። ሚስጥርን ጠብቆ መግባት የመጀመሪያዋን ሚስት ስሜት ይጎዳል፣ ክብር ይነካል። የጋብቻ ግብረስ በርስ መደጋገፍና መከባበር እንጂ አንዱን መጉዳት አይደለም። ይህ ሲባል ሸሪያው የፈቀደው ነው። ምንም አድርጌ ነው የምጎዳት ካልክ ወንድሜ፣ ለምሳሌ ለምሳሌ ለመጀመሪያዋ ሚስት ብዙ ውሸቶችን ተዋሻታለህ። በዚህ ምክንያት ለአንተ ያላትን እምነትና ፍቅር እየቀነሰች ተስፋ እየቆረጠች ይሄዳል ማለት ነው። ከዛ የአንተ ሀቅ መወጣቱን ረስታ መወጣቷን ረስታ የራሷን የራሱ ጉዳይ ብላ አላህን ታስቆጣለች ማለት ነው። ማለትም ተዋሻታለህ ሲባል ለምሳሌ እዛችኛ የት ሚስት ጋር ስትሄድ እዚህ ቦታ ልሄድ ነው፣ እንደዚህ ላደርግ ነው፣ ይሄ ተፈጥሮ ነው፣ ይህን ላደርግ ነው ብለህ ነው የምትሄደው፣ እና ይህንን ተዋሻለህ ማለት ለት ለሶስተኛው ነጥብ ስንሄድ ከ ባድ የሆነ ወንጀል ውስጥ ወድቃለ። እሱም ውሸት የሚባል ጸያፊ ወንጀል ውስጥ ነው። ከሁለተኛ ሚስት ጋር ስትሄድ ለመጀመሪያው ሚስት ብዙ እንደነገርኳችሁ ውሸቶችን ዋሽቶ ነው። ጓደኛ ጋር ልሄድ ነው፣ ሌላ ሀገር ስራ ልሄድ ነው ብዙ ውሸቶችን ይዋሻል እና የሚስትን እምነት አቶ አላህንም ያስቆጣል ማለት ነው። እና ስለዚህ ሁለተኛ ሚስት ከመጀመሪያው ደብቆ ማግባት የሚያስከትላቸው ጉዳዮች፣ ጉዳቶች እነዚህን ይመስላሉ ማለት ነው። እና ከነዚህ ነገሮች እንጠንቀቅ ልላችሁ ወዳለው ሌላው እውነተኛ የጠራ ፍቅር እውነተኛ የጠራ ፍቅር ማለት ምን ማለት ነው? መስኪን እየው ማለት ነው። እውነተኛ የጠራ ፍቅር ማለት አንዲት ሴት እንደ የትዳር አጋር አድርጎ መውደድና መመኘት ነው። ነገር ግን ከእርሷ ጋር ምንም አይነት እንክኪ ቀጠሮ፣ ወይም ቀጥተኛ የሆነ ወሬ ሳይኖርህ ማለት ነው። ይልቅንስ በየሌሊቱ አልፎ ተርፎ በእያንዳንዱ ስጁድህ በግንባርህ እየተደፋህ አላህን በምትለምንበት ወቅት ስለ እሷ ለአላህ ታወጋለህና ነገሮች እንዲሳኩና እንዲረዳህ ማጸነዋለህ ምክንያቱም እርሱ በእርግጥም ሀላል በእርስምና ህየት ተፈቀደ ትዳር እንጂ ሌላ አያገኛትም ማለት ነው። ይህንን ካደረግክና አላህም በሀላል መንገድ በትዳር ካገኘሃቸው ወይም ካገኘሃት አንተ በእሷ ደስተኛ ትሆናለህ፣ እሷም ደግሞ በአንተ ልቧ በደስታ ይሞላል። ምክንያቱም በእውነት ላይ የተመሰረተ ነገር ሁሉ እውነት ነው፣ መጨረሻውም ና ብዙ በረከትና ጸጋም አለው ማለት ነው። ስለዚህ መከተል የምትፈልገውን የህይወት ጎዳና ለራስህ ለይተህ መምረጥ አለብህ። ደስታህን መረጋገጥና ውስጣዊ ሰላምን ከፈለግ በሀላል በንጹህ ጎዳና ላይ መጓዝ ግድ ይልሃል፣ ውድ ወንድሜ ማለት ነው። ስለዚህ ሀላልን የሚያክል ነገር የለም። ለዱኒያም ለአኺራም የሚጠቅም ነገር ሀላሉ ነውና በሀላሉ ጉዳይ ላይ ጠንከር ብለህ አላህ ልትለምነውና ልትማጸነው ይገባል ማለት ነው። እና ስለዚህ እንደገና ደግሞ በተለይ ሁለተኛ ከመጀመሪያቱ ሚስት ደብቃችሁ ተፈቅዶልናል ብላችሁ ወደ ሁለተኛ ሚስት የምታ ዘምቱ ውድ ወንድሞቼ ጥንቃቄ ልታደርጉ ይገባል። ማለትም ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው እና እና ይህንን ነገር በደንብ ልናስብበት ይገባል እላለሁኝ። ውድ የቻናል ተከታታይ ቤተሰቦቼ አጠር መጠን ያለች ትምህርት እንደሆነች እንግዲህ ሻል ያደረግኳችሁ አልጠራጠርም። እንደምትወዱትም ተስፋ አደርጋለሁ ቪዲዮን እስከ መጨረሻው ድረስ ተከታትላችሁ ከተመቻችሁ ሸር ላይክ ማድረጋችሁን እንዳትረሱ፣ ሀሳብ አስተያየታችሁንም አስቀምጡ ማለት ነው። ለዛሬው የነበረን ቆይታ ይህንን ይመስላል። በቀጣይ በአዳዲስ ቪዲዮዎችና ርዕስ እስከምንገናኝ ድረስ በያላችሁበት ሀገርና ቦታ የአላህ ሰላም ዝነት ጥበቃ አይለያችሁ እያልኩኝ እንደውም የምንወዳት የምናከብራት የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ